ቋንቋ ለአንድ ሃይማኖት ብቻ ሰጥተን የምንትወው አይደለም። በአረበኛ ቋንቋ እኮ ኦርቶዶክሳውያን እንጠቀማለን፣ በግዕዝ ቋንቋ ኦርቶዶክሳውያን እንጠቀማለን። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪያ እንድትተዳደር ጂሃድ ግድ ነው። አገር ገንብተው ፊደል ቀርጸው ብራና ወጥረው አገርን ትውልድን ከድንቁርና ያዳኑ አገር የጠበቁ ጠላትን የመከቱ በአባቶቻችን ታሪክ እንድናፍርና እንድንሸማቀቅ ይነግሩናል። ኦርቶዶክሶች ንቁ፣ አድርሱልኝ። ይህ አካሄድ በመካነ ሰላም ላይ የሙስሊሞች ግድያ ማነው? ኦርቶዶክሶችንም በየቤተ ክርስቲያኖቻቸው ለማስጨረስ የታቀደ ሴራ መሆኑን አውቃችሁ በጋራ ኦርቶዶክሶችም ሙስሊሞችም ይሄን ነገር ማውገዝ ይጠበቅብናል። ሁለተኛ ከተከላካይነት ተከላካይነት ስሜት ውስጥ ወንጀለህ አጥቅተ ከሰህ ይሄ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ነው የምትከተው ማለት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት ያመሻችሁ? አምላክ አቦ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በሌላ ቪዲዮ ተመልሻለሁ። በተኛው በዚኛው ቪዲዮችን ላይ ከእስልምና ጋር በተገናኘ እና ከዋቂ ፈታ ጋር በተገናኘ የምናነሳቸው ሀሳቦች ይኖራሉ። አቡነ አብርሃም ቅድም መለስባት አዳርኩት ቪዲዮ አሁን በተወሰነ መጠን ሰፋ አድርገን ለመመልከት እንሞክራለን። የአሸባሪ ዋህቢያ ቡድን ምንድን ነው እያሰበ ያለው ምንስ እያደረገ ነው የሚለውን ነገር ደግሞ በጥቂቱ ለማየት እንሞክራለን። ከዛ በተጨማሪ ቅድም ካቀረብኩላችሁ የዋቅፍ ፈታ እምነት ሰባኪዎች ዶክተሮች መካከል ላይ አንደኛው በቤተክርስቲያን አውደ ምህረት ላይ ቆመ የሚያስተምር መሆኑ ደግሞ በጣም ገርሞኛል። እስቲ በጥቂት በጥቂቱ የምናያቸው የሚሆነው። እስከ ፍጻሜ ድረስ መከታተላችሁን ግን አትርሱ። ምንጀምር እንግዲህ ምንጀምረው ይሄን ቅድም ያሳየኋቸው ሰው ዶክተር ነኝ የሚለው ሰው ስለ ኢሬቻ የሚከራከረው ሰው በሆለታ ቅዱስ ገብርኤል ቤተክርስቲያን ላይ በደንብ ስሙኝ፣ ሆለታ ቅዱስ ገብርኤል ቤተክርስቲያን ላይ አቡነ ገብርኤል፣ አቡነ ገብርኤል ሌላ ቪዲዮ በሌላ ጊዜ መልስበታለሁ። አቡነ ገብርኤል ይህ ሰው በኦሮሞነቱ ምክንያት የተገፋ ነው ብሎ አቡነ ገብርኤል ይህ ሰው በኦሮሞነቱ ምክንያት የተገፋ ነው ብሎ አውደ ምሕረት ላይ እንዲሰብክ ያደረገው ሰው ነው። አውደ ምሕረት ላይ እየተመላለሰ የሚያስተምር ሰው ነው። ሆለታ ገብርኤል ላይ በአቡነ ገብርኤል ምክንያት እየተመላለሰ በተጋባይ ሰባኪነት የሚያስተምር ሰው ነው። ይህ ሰው ነው ዛሬ ክርስቶስ ኢየሱስ ፈጣሪ ነው ወይስ አይደለም እያለ የሚከራከረው ስለ ዋቄ ፈታ እምነት ጥንታዊነት የሚናገር የሚከራከረው ይህ ሰው ነው። ሆለታ ቅዱስ ገብርኤል ቤተክርስቲያን ላይ ሲያስተምር የነበረ ሰው እንገረማለን። እናለፍ። ይሄ እንደምትመለከቱት የዋቄ ፈታን እምነት ለማክበር የሄዱ ሰዎች መስቀልን ግድግዳሩ ለጥፈው ቅስል የዋቄ ፈታ እምነት ተከታዮችን ፎቶ ፖስት አድርገው ወይ ደግሞ ለጥፈው፣ እንደምትመለከቱት ግድግዳሩ ደግሞ የመስቀል ምልክትን አድርገዋል። ይሄ እንዲህ ነው፣ እንግዲህ የተቀላቀለብን ይሄ ነው። ጣዖት አምልኮ፣ የባዕድ አምልኮ ከክርስትናው ጋር አብሮ ለማስኬድ የሚሞክሩ ሰዎች አሉ። ወይ ክርስቶስን መምረጥ ነው ወይ ደግሞ በልሆሮ መምረጥ የእናንተ ምርጫ ነው። ወይ ጣዖቱን ምረጡት፣ ወይ ክርስትናውን ምረጡት። የእናንተ ምርጫ ነው። በአንድ ወቅት ላይ አባታችን አቡነ ገብርኤል እንዲህ ብሎ ነበር። አሸመኔ ላይ ዋገፈ ታነስባችሁ ታውቃላችሁ። ሺህ ዓመት ወደኋላ አላ ህዝቡን መመለስ ወደ ድንቁርና፣ ወደ ጨለማ ህይወት። ግልጽ ነው የምንናገረው፣ የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ሽፋኑ ባህል ነው። ወደ ውስጥ ገባ ውስጥ ብታዩ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል ግን ሰውዬና ሰዱሪ ከኮሞ ፋክስ ተሰጥቶ አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የእሱን አሰራ፣ የእሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያለው ያሳዘናል። የኦሮሞ ህዝብ እንደ ቤተ ሙከራ ነው የታየው። ማን ነው ይሄን እውነት የምናገር? ማን ነው ህይወትን ይሄን ይሄን እውነት የሚገልጥ ማን አለ? ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ። በር የፈቻ ስም የሚደረገው ቅድምያቸው ሽፋኑ ባህል ነው። አዎ ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። የመማቸው ለምን ጭንቅላታቸው የፈነዳም የራሳቸው ጉዳይ። እውነት ነው የምንናገረው፣ ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጥ እሱ ነው። በአርባ ቀን በሰማንያ ቀን ያገኘንን ልጅነት በዚህ በጣዖት አሰራር ግን እያጣ ከኛው ከኛው ከኛው ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አልችልም። እናንተን ግን እዚህ ብዙ መስራት ይችላል። እንግዲህ አቡነ ሄኖክ ቡራኬያቸው ይድረሰን። አምላካችን ረጅም ከጤና ጋር ይስጥልን። ይህን ሻሸመኔ ላይ ያሉ የተናገሩት ነገር ነው። ከዛ ላይ ይህን በመናገራቸው ብቻ ምክንያት ከሻሸመኔ ወደ አዲስ አበባ መጡ። አሁን ደግሞ ከአዲስ አበባ ደግሞ ወደ ደቡብ አፍሪካ የተላኩበት ምክንያት እንዲህ አይነት እውነትን ይዘው እየሞገቱ እንዳሉ ሌሎቹ ነገሮች የምሰራ ነገር ተው እና እሱን አንዱ ግን ከኢትዮጵያ እንዲወጡ እውነትን እንዳይናገሩ ተደረገው። ግን መምህር ብርሃነ ተከላሪ ደም እንደምታቆስ እውነትን ይዘው የሚሞገት ሰው ነው። እውነትን ይዞ የሚሞግት ጋዜጠኛ ነው። በአንጻሩ ደግሞ እውነት ስላለው ግን ወደ ደቡብ አፍሪካ ተልኳል። አቡነ ሄኖክም ደግሞ ከዚ ጋር በተገናኘ በደንብ አድርገው በደንብ በጥብዓት የተናገሩ አባት ስለሆኑ እሳቸውንም ደቡብ አፍሪካ ልከዋቸዋል። ጨዋታው እንዲህ የረዘመ ነው። በነገራችን እጅ እንዲህ የረዘመ ነው። ለማንኛውም መሀል ላይ አቡነ መምህራች ዲያቆ ሄኖክ ላስገባል። እስራኤል ከግብፅ ወጡ ማለት ግን ከነዓን አልገቡ ከነዓን አልገቡ። በቃ ከግብፅ ወጥተናል ከዚህ በኋላ ምንም ችግር የለውም ቢሉ መንገድ ላይ ቀሩ ይበዛሉ። ክርስቶስ ከሲኦል ነፃ ወጥቶናል አድኖናል፣ በመስቀሉ በጉታርዶ ግን አሁን መንገድ ላይ ነን ያለነው። ወደ ከነዓን ወደ መንግስተ ሰማያት እየሄድን አይ አያስፈልግም ከዚህ በኋላ ዋናው እሱ ከግብፅ አውጥቶናል፣ በጉ ታርዶልናል፣ ከዚህ በኋላ ምንም ብናደረግ ከነዓን እንገባለን ቢሉ እስራኤል አልገቡም። መንገድ ላይ ቀርቷል፣ ሙሴንም ጨምሮ። ክርስቶስ በግ ሆኖ የፋሲካው በግ ታርዶልናል ብለ ኃጢአት ብትሰራ አንዴ ታርዶልኛል፣ ሞቶልኛል፣ ከፍሎልኛል ብለ ከነዓን አትገባም። መንግስተ ሰማያት ማለት ነው ይህ ማለት ሊትራሊ እስራኤል ከግብጽ ስለወጡ ከናን ገብተዋል ማለት አድርጎ ማሰብ ማለት ነው። እነ ካልቪን የሚሉት እነ ሉተር የሚሉት ማለት ነው። እኛ እንደዛ እናምንም ምንም። አዎ ታርዶልናል፣ ግን መንገድ ላይ ነን። ከዚህ በኋላ መንገድ ላይ ልንቀር እንችላለን። ከዛ ይጠብቀን እንጂ ማለት ነው። መንገዱን ጠርጎልናል፣ እየሄድን ነው። መርቆ እንዳለው ቅዱስ ጳውሎስ ማለት ነው። መርቆልናል፣ መንገዱን በስጋው ከዚህ በኋላ በደሙ የተመረቀ መንገድ እንሄዳለን። እዛ ለመግባት ግን መንገድ ላይ ነን ያለነው። መንገድ ላይ መቅረት በጣም ከባሉ እናመሰግናለን መምህራችን፣ እንዲያቆሄ ነው እግዚአብሔር አምላካችን ረጅም እድሜ ከጤና ጋር ይስጥልን። ወደ አቡነ አብርሃም ልምጣና ቀጥታ አቡነ አብርሃምን ሀሳብ ትምህርት ከሰማን በኋላ ወደ ዋሃቢስቶቹ ሀሳብ እንሻገራል ብዬ አስባለሁ። ስለዚህ ይህን ቪዲዮ ለብዙዎች እንዲደርሽ ማድረጋችሁን አትርሱ። ቋንቋ ለአንድ ሃይማኖት ብቻ ሰጥተን የምንተወው አይደለም። በአረበኛ ቋንቋ እኮ ኦርቶዶክሳውያን እንጠቀማለን። በግዕዝ ቋንቋ ኦርቶዶክሳውያን እንጠቀማለን። የቋንቋ ድንበር የለውም። የቋንቋ የዚያ ነው የዚህ ነው የሚባል የለውም። እስካወቅ ነው ድረስ እኛ አረበኛ ብንማር ደስ ይለኛል። እኔ እግዚአብሔር እናመሰግንበታለን መሰግንበታለን፣ መጻሕፍትን እንዳስስበታለን፣ ተረጉመበታለን። መግባቢያ ነው ቋንቋ በሌላ መልኩ። ቋንቋን ግን እንደዚህ አክፋፍቶ ስመስጠት እንደው ችለ ነው። እንለፍ ዝም ብለን ሁሉን ነገር ተናግረን አይሆንም። አንዳንድ ጊዜ በዚህ በቀኝ ሰምተነው ከሆነ በግራፍ በግራ ሰምተነው ከሆነ በቀኝ አፍስሰን መተው ጥሩ ነው። ግን መተው ሲባል ንግግሩን ትተን በሥራ ግን እየገለጠ ሥራውን አይደለም የምንትወው። ሰዎች በጮህ ቁጥር ወደ ኋላ አይደለም የምንመለሰው። እንደውም ቅዱስ ቤተክርስቲያን በበለጠ ተግታ ነቅታ ምንም ሳይኖር አይደል በቤቷ ጠብቃ ይኖርች። ዛሬ የጠፉ ቋንቋዎች በሚፈለጉበት ወደ ነበሩበት ለመመለስ ዓለም በሚጠርበት ያለ ቋንቋ ለሀገር ለወገን፣ ለኢትዮጵያ አይደለም ከኢትዮጵያ ውጭ ብዙ ዓለማትን ጥቅም እንዲያገኙበት፣ እድገት እንዲያገኙበት የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በሕፃናት አድረው የሚናገሩት ነው በጣም የሚያሳዝነው። ተናጋሪዎቹ ሌላ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድክ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ይልቅ አሁን ህፃናት ገጥመው፣ ህፃናት ደርሰው፣ ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም በፍጹም ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ፣ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር ብዙና ብዙ ሲሉ ሰምተናል። እግዚአብሔር ይማራቸው እንላለን። ማስተዋሉን ይስጣቸውን ምን እኛ ግን እውቀት እስከሆነ ድረስ እውቀትን እንማራለን። ማንኛውንም አይደለም የራሳችንን የባይድ እንዴ፣ ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደለም፣ ነጻነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር። እንደ ሌሎቹ ቋንቋዋን፣ ባህሏን፣ ሃይማኖቷን አታ በተጽዕኖ በግዳጅ የተሸከመችው ቋንቋ የላትም። በብዙ የሚቆጠሩ ቋንቋዎች የራሷ አሏት። ከዚያ በተረፈ ደግሞ የዓለምን ቋንቋ ዓለም አንድ መንደር እስከሆነች ድረስ በአንድ ክብ ጠረጴዛ መሰባሰብ እስከጀመረች ድረስ እኔም ቋንቋውን ማወቅ አለብኝ በማለት ልጆቿ ትልቁም ትንሹም ለማወቅ ጥረት እያደረጉ ያወቁም እያወቁ እናመሰግናለን ም አባታችን። በነገራችን ላይ እንደውም በሌላ ቪዲዮቸው ላይ እንደውም በግልጽ እንደተናገሩት ከፈለጋችሁ ክሰሱ፣ ያመንንበትን ነገር ከመናገር ወደ ኋላ አንልም ብለዋል። ስለዚህ እኛም እንደ ኦርቶዶክሳውያን፣ እንደ አንድ ኦርቶዶክሳውያን ያመንንበትን ነገር ወደኋላ የምንሉ ነገር አለ። በተለይ ደግሞ በእምነታችን ላይ የሚመጣ ነገር፣ በተለይ ደግሞ በቤተ ክርስቲያን ስም እየዋሹት ላሉ ነገር በግልጽ ከመናገር ወደፊት መተን ከመሞገት ወደኋላ የምንለው ነገር የለም። ምክንያቱም እንኳን ሙስሊሞች አይደለም የኛ ኦርቶዶክሳን ደግሞ ለእንደዚህ አይነት ሰዎች ደግሞ ድጋፍ ማድረጋቸው ና ስና ስለ ይገርመናል። እንዲህ አይነት አራጅ አስተሳሰብ ያላቸውን ሰዎች ማለት ነው። እንዴት አይነት ካላቸው እንዲህ አይነት ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነፃነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና፣ እንደሰማችሁት ከመግደል ወደኋላ ይመሩ። እስልምና ያለ መግደል የሚሆን ነገር አይደለም ይላል። እስልምና ያለ መግደል የሚሆን ነገር ስለዚህ መግደል በእስልምና ግዴታ ነው። አሁን የኛዎቹ ይመጡና ደግሞ አንዳንድ ነገሮች ለመቀባባት ይሞክራል። አይ እንዲህ እኮ አይደለም እ እንዲህ አይደለም እ በእስልምና ዋናው መሰረታዊ ጉዳዩ መግደል ነው መግደል ነው። እስቲ ይሄን የአቡ ሀይደርን እና የእፎይ በዚህ ጉዳይ እፎይ ምላሽ ለሰጠ እንስማ። ይህም ቪዲዮ አዳምጡት አንደ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነፃነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም፣ እንደሰማችሁት አባይ ደርስ ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። እንደጋግመን ብለናችሁ ነበረ። ያለ ግድያ በማስፈራራት በመግደል ወይንም ደግሞ በመዋሸድ ድራማ በመስራት በእነኝህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጭ የለም። አቡይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አላንፈል ላይ ስምንተኛው ሱራ ቁጥር ስልሳ ላይ ወይም አያ ስልሳ ላይ እንደዚህ ይላል። ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ ያላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን የማታውቋቸውን አላህ የሚያውቃቸውን ምናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው፣ ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው ለማ ለመናፍቃኖች አዘጋጁ። እንደ እስልምና አስተምህሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያ አዘጋጁላቸው። ወቅተዋቸው ነግተዋቸው አይደለም፣ አዘጋጁላቸው ኢብን አያውቋቸው የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው ለዚህ ነው ከዚህ በፊትም አባይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ ተዘጋጁ አዘጋጁ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያዘ ነው እና ይሄ የእስልምና መመሪያ ነው ሰላማቸው ያለው በጦርነት ላይ ነው እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ስለዚህ እነሱ ጦር መሳሪያ ባዘጋጁልንም እኛ አንፈራም አንሸበርም፣ ምክንያቱም የሰላም አባት የሰላም አለቃ የሰላም ጌታ ሰላምን ስለሰጠ እርሱ ሰላማችን ነውና፣ ክርስቲያኖች አስተውሉ። ምን እየተካሄደ ምን እየተሸረበላችሁ እንደሆነ በደንብ አስተውሉ። እስልምና ከሽብር ጋር የሚገናኘውም አሸባሪ ልታሸብሩ ተዘጋጁ ቁራኑም ስለሚላቸው ነው። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ቆዩልኝ። አካውንቴ ስለተመጣ ግን በደንብ ሼር አድርጉት። እናመሰግናል። ወንድማችን ፎ ብዙም ጊዜ ማች ላይ ሲያቀርበው ቢያንስ አንድ ሰው ከነቃ ብዬ ነው። ቢያንስ አንድ ሰው የሚነቃ አንድ ሰው ካገኘ ብዬ ነው። ለምን ሲባል ብዙ ጊዜ ተናግረናል። በመች ላይ ሁለተኛ ቻና በፊትም እንደምንናገር ለነበሩ እስልምና አራጅነት ነው። እስልምና ጊዜና ቦታ እየጠበቀ ነው። እንደ እስልምና ሰው በላ እምነት የለም። ዛሬ ነገም ከማረዶ ረሃ ይህ ሲባል ግን ሁሉም ሙስሊሞች እያልን አይደለም። ምናባ ትምህርቱ ስለማያውቁት ናች ማያቁተው ሰዎች ያሉ፣ ግን ውሃቤ ሰዎች ግን እንደዛ ናቸው። እንደውም አንዳንድ ሙስሊሞች ነቅተው እኛን ለማንቃት እየሞክሩ ሙስሊሞቹ ነቅተው እኛን ለማንቃት እየሞክሩ ነው። ስሟቸው ኦርቶዶክሶች ንቁ አድርሱልኝ ይህ አካሄድ በመካነ ሰላም ላይ የሙስሊሞች ግድያ ማን ነው ኦርቶዶክሶችንም በየቤተክርስቲያኖቻቸው ለማስጨረስ የታቀደ ሴራ መሆኑን አውቃቸው በጋራ ኦርቶዶክሶችም ሙስሊሞችም ይሄን ነገር ማውገዝ ይጠበቅብናል ቁ አውጉዙ ይህንን ነገር እሰይ ደግ አደረጉ ምናምን የምትሉ ሰዎች ማን ነው በኋላ ለወንድሞቻችሁ እልቂት አሁንም ለእናንተ መነሻ እንዳይሆን ይሄ እርስ በርስ ለማስፈጀትና በየ ቤተ እምነቱ ሰርጎ ገብ እየገባ አንዱ አንዱ ለመበቀል ንጹሃኖች እንዲያልቁ የታቀደ የፖለቲካ ሴራ ስለሆነ እያንዳንዱ ይህን ነገር አውግዝ ይበል ያሰኛል። ይቀጥላል። የአባቶቻችን መንገድ ተደገመ፣ ኦርቶዶክስ በደም ትከበራለች ምናምን የምትለው መሐይም በሙሉ ይህን ተጠንቀቅና አንድ ላይ ሆነን ንቃ። ተኩላ አታስገባ፣ ቀበሮ አታስገባ። የፖለቲካ ሴራ ስለሆነ አውግዝ፣ እያንዳንድ አንድ ላይ ሆነ ውጣ፣ አውግዝ። አለበለዚያ ቤተ እምነቶች በሙሉ የደም አውድማ እንዳይሆኑ ያስፈራል ማለት ነው። እየሰማችሁ፣ ኦርቶዶክሳውያን ንቁ! እነኚህ ሰዎች ሃይማኖትን አስተካክለው ጦርነት ሊያስጀምሩ ፈልገዋል። ንቁ! አቡ ሃይደር ሰይፍ በየቤታቸው አዘጋጁ ብሏል። ንቁ! እንቀጥል። የነም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው ቻማ ነው? እስኪ ይህን ሀሳብን ሲሸር እና ኮፕሊንክ አድርጉልኝ። አብዛኞቹ የኦሮሞ ሙስሊሞች በጣም አራዳ ናቸው። በተለይ ደግሞ ኡስታዝ የሚባሉ ማለት ነው የአማራውን ሙስሊም የሚያታሉበት መንገድ በጣም ገራሚ ነው። የራሳቸውን ሬቻን ከነቶባቸው ከነጀለብያቸው ህደው እያከበሩ? ወደ ወደ አማራ ወደ ሰሜኑ ይመጡና ዘመን መለወጫ የክርስቲያን ነው ወይም ደግሞ ሀራም ነው ይላሉ። እዛ አለፍ ሲል ደግሞ በቁላቆራጩ የገዳ ስርዓት እየማሉ እየተገዘጡ አነ ኢልማ አባገዳ እያሉ እየፎከሩ ወደ ወደኛ ወደ ሰሜኑ ሲሚ ይመጡና ደግሞ አገር ገንብተው ፊደል ቀርጸው ብራና ወጥረው አገርን ትውልድን ከድንቁርና ያዳኑ አገር የጠበቁ ጠላትን የመከቱ በአባቶቻችን ታሪክ እንድናፍርና እንድነሸማቀቅ ይነግሩናል። አብዛኛውም የአማራ ሙስሊም ደግሞ ተከትሏቸው አብሮ የአጼዎቹ ስርዓት እያለ ያለቅሳል። እና ምላችሁ ፈልጌ ነው ከዚህ ሁሉ ነገር በስተጀርባ ጸረ አማራነት ወይም ደግሞ ጸረ ሰሜንነት እንደሆነ አብዛኛው የአማራ ሙስሊም አይባልንም። እና ምላችሁ ፈልጌ ነው። እኛ የአማራ ሙስሊሞች የኦሮሞ በእስልምና ስም የሚሸቅጡ የኦሮሞ ኡስታዝ ብሔርተኞች በቀደዱ ልንቦ ያነፍሰስላቸዋሉ። አመሰግናለሁ። እውነታው እነሱ ራሳቸው ሙስሊሞች ራሱ እየነገሩ ንቁ። በሃይማኖት ሰበብ ጭፍጭፍ ሊያመጡ ነው። በሃይማኖት ሰበብ ግድያን ሊያመጡ ነው። በሃይማኖት እያመካኙ ኦርቶዶክሳውያን ከሙስሊሞች ለይቶ ሊያጠፉት ነው። ተከባብሮ በኖረው የኖረው ማህበረሰብን ለማበጣበጥ ለመበጥበጥ ቆርጠው ተነስተዋል። ይሄ ድምፅ ከአምስት ዓመት ወይ ከስድስት ዓመት ወይ ደግሞ ከሰባት ዓመት በፊት የወጣ ድምፅ ነው። ዋሃቢያዎች ስልጠና እየሰጡ ሳለ ኦርቶዶክሳውያን ሙስሊሞችን መስለው ገብተው የቀዱት ድምፅ ነው፣ ሪከርድ ያደረጉት ድምፅ ነው። በደምብ ስሟቸው። ይበልጥ ለመረዳት እንዲመች ነው ከፋፍለን እያየን ያለ ነው። አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ ዓላማ ሁለተኛ ከተከላካይነት ስሜት ውስጥ ማቆየት ወንጀል አጥቅተ ከሰህ ስትሄድ ያኛ ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው፣ ማለት ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛን የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ስበስ ከፋፍላ ጊዜ አድርገ በተሰራባቸው ፕሮፓጋንዳ እየተወዛገቡ ከዛው እንዳይወጡ ማድረግ ማለት፣ ሌላው የሪሶርስ ምንጫቸውን ማስደረቅ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለው ጣቱ አካባቢ ሳይሆን ፕሮፓጋንዳ እዚህን ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ሀብታቸው ያላቸውን ማስደረቅ ቃጫ በመልሶ ፓወርፉል ሊሆናሉ ከሚል መንሻ ነው። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳደም መስራት በሚዲያ ነው። ሌላው ከትግል ሜዳ ማስወጣ። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣ ሳይሆን ቀጥሎ ያለው ተቀናቃኝ ላይ ወጣ። ፕሮፓጋንዳ አንዱ ያለመሪ ማስቀረ ወሬያቸውን ታርጌት አድርገን ትርታሬ እንዲታይ፣ እንዲህ እንዳይታመን ሰው እንዲሸሸው ወዘተ አድርገን

ከሆነ አካል ነው የምታረቀው የምታጠቃው። ከዛ በኋላ ግን ወደ ራስ ማምጣት ቀጥሏል። ተባባሪ ማድረግ ከአንተ ወገን ማድረግ። ይህም ብቻ ሳይሆን የማጥቃት ፕሮፓጋንዳ ማሳሳትንም አላማ ያለው ጥለትንትን ላያጠቃ ዝግጅት ያ። ስለዚህ በምትሰራው ፕሮፓጋንዳ የተሳሳተ ግምት፣ የተሳሳተ አቋም፣ የተሳሳተ ተሳሳተ አካሄዶ ውስጥ ከገባ አንተ ላይ የሚደርሰው ጉርደን፣ ጫና፣ ጥቃት ይቀንሳል። መነሻ የማሳሳት ባህሪንም ይዘዋል ማለት ነው። ሌላው የመጥቃት ፕሮፓጋንዳ ጠላት ላይ ሌላ ጠላትን ማስነሳትን አላማ ያደርጋል። ጠላት ላይ ማለት ሌላኛው የመጥቃት ፕሮፓጋንዳ ዓላማ እጅ ማሰጠት ነው። እጅ ማሰጠት በተለያየ መልኩ ስታጠቅነው ስነልቦና ጦርነትም ጋር እንዳየ ነው። በሚሰሩ ስራዎች ምክንያት ይሄ ነገር አዋጣ፣ ይሄ ነገር ዋጋ ያስከፍላል፣ ይሄ ነገር አለቀ፣ ይሄ ነገር እያለ እንዲቆምና እጅ ሰጥቶ እንዲቆም ማድረግ ነው።

የሚጠብቁትን ነገር ሌላ ሪያሊቲ ውስጥ የሌለ ነገር ሊሆን ነው ሊደረግ ነው ብሎ ሌላ ዓለም ሲጠብቅ ቀድሞ ማለፍ ሊሆን ይችላል ጠርፎ መጣ ሊሆን ይችላል ሊተገበር ይችላል ማለት ነው። ሌላው የጊዜ የጉልበትና ሌሎች ሀብቶችን እንዲያባክኑ አስደረግ። ካላባከኑ ወደኛ ስለሚያውሉ ወደኛኑ ከፍ ይላል። ስለዚህ ወደኛ ከመዋላቸው በፊት እዚያው እንዲያባክኑ ማድረግ አንዱ በነገራችን ላይ ይሄ ታክቲክ እያያችሁ በየቀኑ ጉልበቶቻችን ምን ላይ ያዋለው እንደሆነ በየቀኑ የኛን ዜና እንኳን የሆነ አካል ስዕል ቀደደ፣ የሆነ አካል ስዕል ቀደደ እያለን ጉልበታችን ጊዜያችን እነሱ ላይ እንድናባከን ድረስ ዛሬ እነሱ ግን ስራቸውን እየሰሩ በየቀኑ ግን ለኛ ሌላ አጀንዳ ይሰጡናሉ። እነሱ ላይ እስልምና ላይ ፎከስ እንዳናደርግ በጣም ጥሩ አድርገው እየሰሩ በነገራችን ላይ ይሄን ከዚህ ተማሩ እና ተጠቆ ባለ ግራ መጋባት ነው ኮንፊዥን ማለት በትክክል ምን እየሆነ እንደሆነ ካወቀ ለዛ ሪያክ ያረጋል፣ ፕላን ያረጋል። በትክክለኛው መንገድ ታርጌት የሚመታ ነገር ይህን ከማደረጉ በፊት አንዱ ሰዎች ጭንቀት ውስጥ ሲገቡ አድርገው አደጋ በማያደርሱበት ሁኔታ

እንዴት አድርገው ፕላን አድርገው ኦርቶዶክሳውያን እንዳይነቁ፣ ኦርቶዶክሳውያን በራሳቸው አጀንዳ ላይ እንዲጨማለቁ፣ ኦርቶዶክሳውያን ሌላ አጀንዳ የተሰጣቸው ዋናውን አጀንዳ እንዲረሱ፣ ኦርቶዶክሳውያን ስለ ግድያዎቻቸው ቤተክርስቲያን ላይ እየደረሰ ስላለው ነገር፣ ቤተክርስቲያን ላይ እየታቀደ ያለው ነገር፣ ሀገር ላይ እየታቀደ ያለው ነገር ላይ ነቅተው ሀገራቸውን ቤተክርስቲያናቸውን እንዳይጠብቁ፣ አልፎ ተርፎ ደግሞ ጉዳይ አለምዶ ምን አገባኝ እንዲሉ እንዲስላችሁ አድርገው እየሰሩ ነው ያሉት። ይህንም ሰምቶ አሁንም መንቃት የማይፈልግ ካለ ሁለት ለመነጋገር የምናግዘው ነገር አለብዬ፣ አላሰብም። ይሄንን ሰምቶ አሁንም ቢሆን ይሄንን እየሰማ መንቃት ያልፈለገ ሰው ካለ ምንም ልረዳው አልችልም። እግዚአብሔር ከተኛበት እንቅልፍ እንዲቀሰቅሰው መጸለይ ብቻ ይገባል። ከዚህ ውጭ በጣም ከባድ ከባድ እንቅልፍ ውስጥ እንዳለን ግን እረዳለሁ። ለማንኛውም ይሄን አልኳቸው። በሌላ ቪዲዮ በሌላ ሀሳብ ተመልሼ እመጣለሁ፣ ጊዜር ከፈቀደ ዛሬ አዲስ ነገር ካለ መለሰ፣ ካልሆነ ግን እንደተለመደው ነገ የምመለስ ነው የሚሆን። ይህን ቪዲዮ ግን ለብዙዎች እንዲደርስ ሼር ብታደረጉት ደስ ይለኛል። ሰላም ጊዜ ከእናንተ ጋር ይሁን። ቸርቆይ